በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቤተ ክርስቲያናችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሃይማኖታችን አምድ የሆነውን ጉባኤ ኒቅያ የተካሄደበትን ህዳር 29ኝ አክብራ አስባ ትውላለች። በጉባኤ ኒቅያ ማን ተወግዞ ተለየ ከሚለው በፊት ቅዱስ ጴጥሮስ ተፈጻሚ የተሰማይትን ለማየት እንሞክር። ቅዱስ ጴጥሮስ አባቱ ቴዎድሮስ ይባላል ሊቀ ካህናት ነበር። እናቱ ሶፊያ ትባላለች። ልጅ አጥተው ሲያዝኑ ይኖሩ ነበር። በዓለ ጴጥሮስ ወጳውሎስ እናቱ ቤተክርስቲያን ሄዳ ስትማጸን ቅዱስ ጴጥሮስ፣ ቅዱስ ጳውሎስ በስሉህ ነው ወንድ ልጅ ትወልጃለች፣ ሹሩዩ ለእግዚአብሔር ነውና ስሙን ጴጥሮስ በይው አሏት። እርሷም ከወለደች በኋላ ስሙን ጴጥሮስ ተባለ። ሲያድግም ተምሮ እግዚአብሔርን ያገልግል ብለው ለሊቀ ጳጳሳቱ ለአባ ሳሙኤል ሰጡት። አባ ሳሙኤልም አስተምሮ ከማዕረገ ምንኩስና ደረሰው። ሲያርፍም ከእኔ ቀጥሎ የሚሾም እሱ ነው ብሎ ተናግሮለት ነበርና በመንበረ ማረቆስ 18ተኛ ሊቀ ጳጳሳት አድርገው ሹመውታል። ለእርሱም አኪላ፣ እለእስክንድሮስ አርዮስ የሚባሉ ደቀ መዛሙርት ነበሩ። በታሪኩ ስለምናያቸው እኒህን ሦስቱን አነሳን እንጂ ደቀ መዛሙርቱ እኒህ ብቻ አይደሉም፣ ብዙ ናቸው። አሪዮስ የሊቢያ ሰው ነው። አንድ ቀን ከቤተ መዛገብት ገብቶ መጽሐፈ ሰሎሞን ሲመለከት ትቤ ጥበብ ፈጠረኒ አብ ከመ እኩን መቅድመ ኩሉ ተግባሩ የሚል ንባብ አገኘ። በዚህ ሰዓት የወልድን አምላክነት ይጠራጠር ነበር። እና ጥበብ የተባለ ወልድ ነው ፈጠረኝም ማለቱ በባህሪው ፍጡር ቢሆን ነው ብሎ ይከራከርበት ያስተምርበት ጀመረ። በዚህ ሰዓት ነገሩ ከእርሱ ደረሰና አስጠርቶ ልጄ እንዲህ ያለውን ከኔ አልሰማኸውም ከመጽሐፍም አላገኘውም። ሁለተኛ እንዲህ ብለህ አታስብ፣ አትናገር፣ አታስተምር አለው። ለጊዜው እሱም እሺ ብሎ ክርክሩን ግን አልተወውም። በዚህ ሰዓት ክርክሩን የማይተወው ሲሆን ከሹመቱ ሽሮ ከማዕረጉ አዋርዶ ሰደደው። ንጉስ ዲዮቅልጥያኖስ እኒህ ክርስቲያን ያልቃሉ ይጠፋሉ ብዬ በየቀኑ በሰይፍ አስመታቸዋለሁ ነግንደ ነገር ግን እንደገና ይበዛሉ አይቀንሱም። ነገሩ ምንድን ነው ብሎ ጠየቀ። እነርሱም አንተ ሺህ ሁለት ሺህ ብገድለህ ብትል በሺህ ሁለት ሺህ ከዛም በላይ አሳምኑ አጥምቆ የሚውል መምህር አላቸው አሉት። በዚህ ሰዓት ንጉስ ዲዮቅልጥያኖስም ማን ነው ብሎ ጠየቀ። የእስክንድሪያ ሊቀ ጳጳሳት የሆነው ጴጥሮስ ነው አሉት። በዚህ ሰዓት ዲዮቅልጥያኖስም ግደሉት ብሎ ጋላት የሚባል ጭፍራ ላክ አሪዮስ ይህን ሰምቶ አኪላስና ለስክንድሮስን ተመልሻለሁና ከመምህር ያስታርቁኝ አላቸው። እነርሱም ሂደው አባታችን ታረቅልን አሉት። ተመለስኳለ አላቸው። አሁን ተመልሻለሁ ብሏል አሉት። ከተመለሰማ መንገድ ብሎ ቀን ቀጥሮ አሳናበታቸው በዚያ ለሊት ጌታ በአምሳለ ህፃን ሆኖ የተቀደደ ልብስ ለብሶ ራሱን ይዞ ሲያዝን ታየው። ጌታ መሆኑን አውቆ ኦ እግዜ መኑ ሰጠጣ ለልብስከ የተ ልብስህን ማን ቀደዳት አለው። ጌታ መልሶ አሪዎስ ቀደዳት፣ ከባህሬ አባቴ ከአብ ከባህሬ ህይወቴ ከመንፈስ ቅዱስ ለየ። ወምንያሁ ተአቅብ የማይመለስ መናፍቅ ነውና ከወግዘቱ እንዳትፈታው እንዳትፈጣው ወቅ አለው። ከዚያም አየ ይዞ እስከ ምጽአት ድረስ የሚሆነውን የሚደረገውን ሁሉ ነግሮታል። በቀጠሯቸው ቀን ይዘውት መጡ። አርዮስ አንድ እግሩ ከውስጥ አንድ እግሩ በአፋ ሆኖ ሳለ ውጉዝ አርዮስ በሰማይ ወበምድር ብሎ አወገዘው። የኋሊት ተመልሶ ጠፍቷል። በዚህ ሰዓት እና አኪላስ ደንግጠው ቆሙ። ልጆች ለምን ደነገጣችሁ አላቸው። እነርሱም እናስታርቃለን ብለን ስናጸና ለምን ነው አንደነግጥ? አሉት። እርሱም የጌታን ፈቃድ መተላለፍ ትችላላችሁን ወይስ እንችላለንን? እኔም የእረፍት ጊዜ ቀርቧል። ከኔ ቀጥሎ ልጅ አኪላስ ይሾማል። በወዳሴ ከንቱ ተጠልፎ የባለንጀርነት ፍቅርም አገብሮት ከሹመቱ ይመልሰዋል። እሱም አይጠቀምም፣ በመንፈቁ ይቀሰፋል። ከሱ ቀጥሎ ልጅ ለስክንድሮስ ይሾማል። በእርሱ ዘመን አብይ ጉባኤ ይደረጋል፣ ሐፍረቱንም በአደባባይ ይገልጽበታል፤ ብሎ ጌታ የገለጸለትን ነግሯቸው ተመለሱ። ቅዱስ ጴጥሮስ ተፍጻሜተ ሰማዕት ካረፈ በኋላ ደቀ መዝሙሩ አኪላስ ተሾመ። አኪላስ በወዳሴ ከንቱ ተጠልፎ አሪዮስን ከወግዘቱ ፈትቶ መለሰው። ነገር ግን እሱም ሳይቆይ ተቀሰፈ። በዚህ ሰዓት አሪዎስም ከወግዘቴ ይፈታኛል ብሎ ዛሬ ገና የተማረ ግብረ ገብ ተሾመ እያለ በውዳሴ ከንቱ ጠለፈው፣ ከወግዘቱ ፈትቶ ከሹመቱ መለሰው። እሱም አልተጠቀምም በመንፈቁ ተቀሰፈ። ከሱ ቀጥሎ እለስክንድሮስ ተሾመ። እለስክንድሮስ ግን አወገዘው። አስታርቁ ብሎ አማላጅ ላገ። መምህሬ የማይመለስ መናፍቅ ነው ብሎ ነግሮኛል ብሎ በውግዘት ላይ ውግዘት ጨመረበት። እለስክንድሮስ ከቆስጠንጢኖስ ዘንድ ሂዶ ሳለ ቆስጠንጢኖስ አባቴ አሬዎስ በከንቱ አወገዘኝ ይልሃል አለው። በዚህ ሰዓት እለስክንድሮስም መጦ ይከራከረኝ ወይም ይግጠመኝ አለው። ቢያስፈልገው ታጣ። ኋላ ግን እንደ ወደል ባሪያ መንደር ለመንደር ሲዞር ተገኝቶ መጥቶ ገጠመው። የለ እስክንድሮስ እውነት እንደሆነ አውቆ መምህር ጉባኤ ላቁምልህ አለው። በጉባኤ እንዲረታው መምህሩ ነግሮት ነበርና ደስ አለው። ከሚያዚያ 21 እስከ መስከረም 21 ድረስ በኒቅያ ተሰብሰቡ ብሎ አዋጅ ነገረ። የታመመ ድኖ የደከመ አዝግሞ በመስከረም 21 ቀን 2340 ሊቃውን ተሰበሰቡ። ስማችሁን፣ ከሀገራችሁን፣ ሃይማኖታችሁን ጽፋችሁ ስጡኝ አላቸው። ጽፈው ሰጡት። 317ቱ ለስክንድሮስን መስለው ተገኝተዋል። ከእነዚህም መከራ ያልተቀበለ እጅ እግሩ ያልተቆረጠ አይኑ ያልፈረጠ የለም። 22 ዓመት ሙሉ አዝቃጾን እየተቆረጠ እየቆረጡ ለጣዖት ሲያጥኑት የነበረ የመራሱ ኤጲስቆጶስ ቅዱስ ቶማስም አንዱ ነበረ። አራቱ ሊቃነ ጳጳሳት ከነዚህ ውስጥ ናቸው። ከዚህ በኋላ 318ቱ ሊቃውንት ግብር ገብተው በአንድነት ምስጢር ይመረምሩ ጀመር። ጌታም አንዱን መስሎ ከመካከላቸው እየተገኘ የጠመመውን ሲያቃናላቸው የጎደለውን ሲመላላቸው ይውል ነበር። ንጉስም ያየው ግሩ ኤጲስ ቆጶስ እያለ ነገሩን ያደንቅለታል። እራታቸውንም የራሴ ራሳቸውን ሲልክላቸው 318ቱ ተቀብለው አንዲቱ ተመልሳ ከእርሱ ትገባ ነበር። ጌታ መሆኑን በዚህ አውቀዋል። ዘጠኝ ሱባኤ ሲፈጽሙ በዚህ ዕለት በእለእስክንድሮስ አፈ ጉባኤነት ጉባኤ ቆመ። ምን ይዘህ ወልድ ፍጡር አልህ? አለው ትቤ ጥበብ ፈጠረኒ አብ መቅድመ ኵሉ ተግባሩ ይላል ብሎ ሲጀምር ካፉ ነጥቆ እምቅድመ አድባር ወአውግር ወለደኒ ተራሮችና ኮረብቶች ሳይፈጠሩ ወለደኝ ይልብሃል። እሳ አለው አዎን፣ ይወልደዋል ይፈጥረዋል አለ። መውለድ መፍጠር የሚሆን ከሆነማ ምን ነው አንተ የወለድከውን አትፈጥረውም ብሎ ረቶታል። ኤጲስቆጶሳቱ በውግዘት ንጉሡ በአዋጅ ከለዩት በኋላ ብዙ ድርሳናት ደርሰዋል። ብዙ ተግሣጽ ጽፈዋል። ጸሎተ ሃይማኖትን እስከ ወአልቦ ማይለት ለመንግስቱ ድረስ ለምእመናን ግሩም ቅዳሴን ለካህናት ሕንጻ መነኮሳትን ለመነኮሳት ጽፈዋል። የአርዮስ ፍጻሜው እንደምን ነው ቢሉ ሊቃውንቱ በውግዘት ንጉሡ በአዋጅ ከለዩት በኋላ ተግዞ ሲኖር አመንኩ ተመለስኩኝ አለ። በዚህ ሰዓት ካመን ከተመለስክን ንስሐ ገብተ ስጋውን ደሙ ተቀብለህ እንይህ አሉት። እርሱም ከቤተ ክርስቲያን ገብቶ ሳለ ካህኑ አሃዱ አብ ቅዱስ ሲል በአማን አብ ቅዱስ አለ። አሃዱ ወልድ ቅዱስ ሲል አያለማው ፍጥሩን ከፈጣሪ ማስተካከል አለ። በዚህ ሰዓት ተሰማው፣ እንደ ፍየል እየተቀበዘበዘ ወጥቶ ሊነጻ አረፍ ካለበት ቦታ ነው ውስጡ ተዘርግፎ ሙቷል። ይህም የሆነው በአትናቴዎስ ዘመነ መንግሥት በአትናቴዎስ ሀዘን ነው። ህዳር ዘጠኝን ይህን አስመልክታ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አምደ ሃይማኖት የሃይማኖታችን ምሰሶ የቆመበት ብላ አክብራ አስባ ትውላለች። አነሳስቶ ላስጀመረን አስጀምሮ ላስፈጽመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ወላዲተ አምላክ ምክንያተ ድኂን ሰአሊተ ምሕረት የዓለም መድኃኒት እመቤታችን ክብር ምስጋና ይግባት። አሜን